ኡስታዘ ፋጡማ ሁሴን እባላለሁኝ። ምሰራው በኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት የሴቶች ሕጻናትና ወጣቶች ዘርፍን በኃላፊነት እየመራሁ ሲሆን፣ ከዚህ በፊት በአወሊያ ኮሌጅ በዲንነት በኢንስትራክተርነት ለ19 ዓመታት ቆይቻለሁኝ። በአሁኑ ሰዓት የሶስተኛ ዲግሪን እየሰራሁ ነው ያለሁት። አረብኛ የተጻፉ ማኑስክሪፕቶች ላይ ጥናት እያደረግኩኝ ነው ያለሁት። የምርምር ስራዬም በቅርቡ ጨርሳለሁ ብዬ ተስፋ አርጋለሁ። ኡስታዛ ብሎ ማለት መምህርት ማለት ነው። ኡስታዛ ስትሆን አንድ ምሁር ማለት ነው፣ አንድ ምሁር ጥፋትን ሲያይ ሊያስተካክል ይገባል። ያልተማሩትን ማስተማር አለበት። ያው እንትኑን ወደ ቀጥተኛ ይሄ ብትንትን ያለውን የማህበረሰብ አስተሳሰብ ወደ ቀጥተኛው መንገድ እንዲመጣ ወይም ወደ ሚድል እንዲመጣ አስተዋጽኦ ማድረግ አለበት። ሃይማኖት ትምህርቱን የጀመርኩት እኔ አባቴ ነው ከቤት የጀመረው ቁርአንን ቀርቻለሁ፣ በአባቴ ላይ ነው የቀራሁት። ከዛም በሁለተኛ ደረጃ ትምህርቴን ስጨርስ ወደ ሳውዲ አረቢያ ወዳለው ሙልቁራ ዩኒቨርሲቲ ነበር የሄድኩት። እዛ የአረብኛ ቋንቋንና የሃይማኖት ትምህርቱን ተምር ያለሁኝ። ኢትዮጵያ ውስጥ ብዙ ለወንዶች የተሰሩ ባህላዊ ትምህርት ቤቶች አሉ። መስጅዶች ላይ ወንዶች ሄደው ይማራሉ። ቁርአንን ከቀሩ በኋላ ካሉበት ክልል ወጥተው ሌላ ቦታ ሄደው ትምህርቱን እንዲያገኙ ይደረጋል። ያ ለሴቶች አይደረግም። ሴቶች እድሉ የላቸውም። ስለዚህ የሆነች ትንሽ ሴቶች ተሰብስበው የሚማሩበት ነገር ማሰብ አለብኝ የሚል ውስጤም ነበረና ከዛ ስመለስ ወዲያው ወደ አወሊያ ኮሌጅ የሴቶች ኢንስቲትዩትን ነው የመሰረትኩት፣ ከሌሎች ወንድሞች ጋር ሆነን የመጀመሪያው ሁለት ክላስ ቀጣዩ አራት ክላስ እያለን በዛ ውስጥ ሙሉ ነበር። እስከ 86 ተማሪ በአንድ ክላስ ተቀብለናል። ትምህርቱ የሁለት ዓመት የዲፕሎማ ፕሮግራም ነው። በዛ ዲፕሎማ ስራ አግኝተዋል። አብዛኛዎቹ መምህራን ሆነዋል። የምንፈልገውም እኛ ጥሩ ስነ ምግባር ያለው ትውልድ እንዲቀረጽ ነው እና ልጆች ላይ ሰርተውበታል እና ከዛ በተጨማሪ ያው እንግዲህ እሁድ እሁድ ለእናቶች ስለ እስልምና የምናሳውቅበት የተለያየ ሶሻል ማህበራዊ ጉዳዮች ላይ የምናወራበት የግማሽ ቀን ፕሮግራም አለን። በዛ መልኩ ያው ማህበረሰቡ ጋር መድረስ ችለናል። ኢንስቲትዩቱ ቀጥሎ ነበር፣ ግን በመሀል የተከሰተ ክስተት ነበረ። ትንሽ ጭቅጭቆች መጡ፣ መዘጋት አለበት የአረብኛ መምህራን የተባረሩበት ዘመን ነበረ ካወሊያ እንደምታውቂው በባለፈው ስርዓት እና ከዛ ከተባረሩት ውስጥ ነበርኩኝ። እኔም ደብዳቤ ከተሰጠን በቃ ኮሌጁንም ዘጉብን፣ ተዘጋ። ያው ቻሌንጅ ነው ይሄም። ግን ታግሰን ቆየን። ወደ ሌላ ስራ አልሄድንም። በቃ ለእኛ ትልቁ አንድ ሰው የሚያስበውን ነገር ካገኘ መልሶ ሊያጣው አይገባም። ለዛ መታገስ አለበት። ታግሰናል። ተመልሶ ለውጥ ሲመጣ ግን ኮሌጁም እንዲከፈት ስለፈቀዱልን ተመልሰን ተሰባስበን ወደዛው ወደ ማስተማር ሂደቱ ሄድን። በጣም ብዙ ሴት መምህራን አፍርተናል በአወሊያ ኮሌጅ። አሁን አወሊያ ኢንስቲትዩቱ ወደ ኮሌጅ አድጎ ሴኩላር የሆነ አረብኛ ያስተምራል። ለዛም ካሪኩለም ቀረጻ ላይ ነበርኩበት። ያንን ለሁለት ዓመት ደግሞ መርቸዋለሁኝ። ፋቲማ ሁሴን በተማሪዎች የተመረከተ ስጦታ እንዲወጣ የምንወዳት የምናከብራት፣ በበርካታ ተሳትፎች ዛሬ ተስተካክሎ የምንደሰትበት መጅሊስ እንዲመሰረት ወይም ደግሞ እዚህ ደረጃ እንዲደርስ ሲለፉ ከነበሩ እህቶች መካከል ስማ አደባባይ ሚዲያ ላይ ላ ከአዲስ አበባ ዩኒቨርሲቲ የቢኤ ዲግሪን በአረብኛ ግሬት ዲስቲንክሽን በማምጣት ተመርቂ ያለው ከዛ እዛው ከአረብኛ ጋር የተያያዘ የሁለተኛ ዲግሪውን በፊሎሎጂ ጥናት አደረግኩኝ። የአባጅፋር የወንድም ልጅ የአባዋጂ ልጅ ናቸው እሳቸው ነበሩ። እና በጣም የሚገርም የአረብኛ ክህሎት እንዳላቸው በማየት ያንኑ ሳይ ጥናት ሳደርግ በጣም ትልቅ ስኮላርስ እንደሆኑ አየሁኝ። እና ከ17 በላይ መጽሐፍቶችን ጽፏል፣ ማንስክሪፕቶችን ማለት ነው እና የነበራቸው ሁኔታ በጣም ለጥናት የሚጋብዝ ነው። እና እንደውም የቀጣዩንም ሶስተኛ ዲግሪን በሳቸው መጽሐፍ ላይ ነው የቀጠልኩበት ማለት ነው። ልጆች አሉኝ፣ ስራ እየሰራሁ ነው። ኤክስቴንሽን ገብቼ አዲስ አበባ ዩኒቨርሲቲ የመጀመሪያውን ዲግሪ ሶስት በጣም ነው የተደሰትኩት። ይሄ ቻሌንጅ ነው። በቃ ከዛ በኋላ የአካዳሚክ እንትኑ ቀጥሏል። ባይዘዌይ ይሄ ብቻ አይደለም። እኔ ሌላ በኢስላሚክ ጁሪስፕሩደንስ ማስተርስ አለኝ። በእስልምና የፊክህ አስተምሮ ማለት ነው፣ ህግጋቶች ከሚኒሶታ ዩኒቨርሲቲ በተልኮ የወሰድኩት እንትን አለኝ። ብዙ ዲፕሎማዎች አሉ፣ በስትራቴጂክ ፕላኒንግ ኤንድ ቲንኪንግ አድቫንስድ ዲፕሎማ ወስጃለሁኝ። ያው በፔዳጎጂ ዲፕሎማ አለኝ ከሱዳን ዩኒቨርሲቲ፣ ከአፍሪካ ዩኒቨርሲቲ እንደዚሁ ሱዳን ካለው አፍሪካ ዩኒቨርሲቲ እና ማህደር ክርጡም ደወል የአረብኛ ኢንስቲትዩት ከሚባለው ነን አረብ ለሆኑ ሰዎች የፔዳጎጂ የማስተማር ክህሎት ላይ ዲፕሎም ወስጃለሁ። አሉ ዲፕሎማዎች ማኔጅመንት ሊደርሽፕ ላይ ወስጃለሁኝ ዲፕሎም። ትምህርት አይቆምም እና በትምህርት ያደረግኩት ልፋቴ ሁሌ ያስደስተኛል። አሁን የአባጅፋር ታሪክ ብታይ አባጅፋር እዚህ ሆኖ ንጉሥ፣ ከማህበረሰባቸው በሰበሰቡት የዘካት ገንዘብ መካ ላይ ለኢትዮጵያን ሁጃጆች ቤት ሰርተዋል። ከኢትዮጵያ ለሚሄዱ ሁጃጆች መካ ላይ ሰርተዋል። እንዲሁም ደግሞ መዲና ላይ ሰርተዋል። ግብፅ አዝሃር አካባቢ ላይ ደግሞ ጀበርቲዎቹ የሚያርፉበት የተባለ እንትን አለ እና እዛ ጋር የነበርን ሰዎች ዛሬ ለምንድን ወደኋላ የሄድነው የሚለውን ነገር የሚቆጭ እንትን አለ ከዚህ ከኛ ከኢትዮጵያ በልተን ጠጥተን ተርፎን ውጭ ላለው ሰው እርዳታ ይዘው ይሄዱ ነበር፣ ሰደቃ ይዘው ይሄዱ ነበር የኢትዮጵያ ሐጃጆች። እና ያ እዛ ጋ የነበርን ሰዎች ዛሬ እኛ እንዴት ነው ወደ ኋላ የተመለስ ነው የሚለው ቁጭት ይፈጥራል፣ ስታነቢውና ሁኔታዎቹን ስታይ ና ኢትዮጵያን እንግዲህ ወደፊት የምትራመድ ሀገር ትሆናለች ብዬ ተስፋ ታሪክ ማወቃችን ለዚህ ነው። ታሪክ ሲጠና ለካ እንዲነበርን አሃን ይፈጥራል። እንዲነበርን ወይ ብለን እንድናስብ ነው የሚያደርገንና ለስራም ነው የሚያነሳሳን። ታሪኩን ስታቂ ብዙ የሚጠኑ አረበኛ ጽሁፎች አሉ። በንትንም ብቻ አይደለም፣ ይሄ በሙስሊም ኤሪያም ብቻ አይደለም። ለምሳሌ ፍትሐ ነገስት ከአረብኛ ነው ወደ ግዕዝ ቀጥሎ ወደ አማርኛ የመጣው። እና ትክክለኛው የንትን ይሄ ኮምፓራቲቭ የሆነ ማመሳከር ስራው አረብኛ የሚችል ሰው ነው መስራት ያለበት። እና እንደ ኢትዮጵያ ስናስብ ክርስትናውንም እናጠናለን፣ እስልምናውንም እናጠናለን። በአካዳሚክ ኤሪያ ላይ ስትሆኝ እና በትክክል የኢትዮጵያ ታሪክ የተበላሸበት ቦታ ካለ በአረብኛውም ያንን ጥናት እናደርጋለን። ሌላው በየቤተ መዘክሩ ያሉትን የአረብኛ እንትኖች እናጠናለን። ያልተጠኑ በጣም ብዙ አሉ በጣም ብዙ አሉ። እና በዛ ዙሪያ ላይ እቀጥላለሁ ብዬ አስባለሁ። እውቀት ኖሮሽ አስተምረሽ ያ እውቀት እስከተላለፈ ድረስ አንቺ ህያው ነሽ። ለሰዎች የሚመገቡት ውሃ ጉድጓድ ቆፍረሽ ወይም አትክልት ዘርተሽ እንስሳትም አእዋፍም ሁሉም በበሉት ቁጥር ለአንቺም ምንዳው እንደቀጠለ ነው። ስለዚህ መልካም ልጅ ኖሮሽ ያንቺን አስተሳሰብ ያንቺን እውቀት አሳልፈሽ በሱ ውስጥ ያሳለፍሽ ከሆነ ህያው ትሆኛለሽ። እና ሰው እንደ ማንኛውም እንስሳም ኖሮ ይሞታል። ሰውም ኖሮ መሞት የለበትም፣ አሻራውን አሳርፎ መሞት አለበትም። መጀመሪያ ሴት ስትሆኝ እናትነት ነው። እናትነት ትልቅ ደስታ ነው። ሁለተኛ ልጆችሽ ጥሩ ውጤት ሲያመጡ ያስደስትሻል። ያ ትልቅ ደስታ የምትጎናፀፊበት ነው። በህይወት እንትን ውስጥ ለእና ትልቁ ነገር እንግዲህ በጣም የምትመኘው ነገር ልጅሽ በልጣሽ ወይም ልጅሽ በልጦሽ ስታዩ ነው። ያ ነው የሚያስደስተኝና በጣም ነው የምደሰተው፣ በልጆቼ ይደሰታለሁ።